ሰላሙ አሌይኩም አረመቱላ በረከቱ ውድና የተከበራችሁ ቻናል የቤተሰቦች እህለን ሳህለን ብያለው። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለው። እንግዲህ የኢድ ሱቅ የተንቀሳቀስን ነው እንግዲህ እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁ። ውድና የተከበራችሁ ቤተሰቦቼ ኢድ ሙባረክ ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ልዝት ይበልኝ። ውዶቼ ኢድ እንዴት ነው እናንተ ጋር? እኛ ጋር በጣም አሪፍ ነው። አልሐምዱሊላህ በጣም የማማሩ ልብሶች አሉ። ማሻአላህ ይሄን ልብስ ውዶች የህፃናት የልጆች ደግሞ ለሴት ልጆቻችን እንደዚህ የሚያማምሩ ልብሶች አሉ። ከተመቻችሁ ጎራ በሉ። አዚዝ ሞል ነው በጣም የሚያማምሩ ልብሶች አሉ፣ ማሻላ ናቸው። ወዶቼ ይህንን ይመስላል የኢድ ሱቅ እንቅስቃሴያችን ና ይህንን ይመስላል። ለልጆች ጃኬት በጣም ያማምሩ አሉ፣ በጣም ያማምሩ አሉ። በሌላ ሀገር አሁን ሙቀት ነው፣ ግን መሻላ እዚህ ሱቅ ጃኬቶችም አሉ። መሳፈር ላሰባችሁ እንደኔ ማለት ነው እና ጎራ በሉ። የሱቅ እንቅስቃሴያችንና ይሄንን ይመስላል። እኛም ገዛ ስተናል እንግዲህ ከተመቻችሁ ጎራ በሉና ሸመት ሸመት አድርጉ ውዶችዬ ቪዲዮውም ከተመቻችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። ውድና የተከበራችሁ ቆይታችንና ይህንን ይመስላል እናመሰግናለን።